ያዙልኝ ም ውሽማዬ ማለት ነውሁኔ እንግዲህ ውሽማዬ ነው የምላት ውሽማዬ በጣም አስደነጋጭ ነገር ነው። ይሰሩ የዛሬ ደግሞ በጣም የሚያስጠላ እና በጣም የሚካንዱ ነገር ማለት ነው እ ሩታ ምን እንደምትል ብቻ አላውቅም ማለት ነው። ብቻ ሩ በነገራችን ላይ ጠንካራ ልጅ ናት፣ ጎበዝ ልጅ ናት፣ ታጋሽ ልጅ ናት፣ ትዕግስት ያላት ልጅ ናት። ግን እኔ ምን እንደምትል ብቻ እኔ እሱን የጠበቁ ነው። ደግሞ ማን ይመጣ ጥሩ ነው። መጨረሻ ላይ ነግራቸዋለሁ። ማን እንግዲህ ዛሬ አብርሽ ጥፋት የለበትም። እንግዲህ አይዶኖት ይወቃ ይወቃ አላቅም አብርሽ ስራ ነው እንግዲህ የመኪና ቁልፉን ወስቶ በመኪና ውስጥ የተከራየው ፍንድቅ የተከራየው ፍንድቅ ነው የሚባለው እናንተ አዎ፣ ክፍል ማለት ነው። ቁልፉን ወስቶ እንግዲህ ሄለን፣ ሶስቱም ናቸው በዚህ አይነት ያሉበት ማለት ነው ብሩኬ ሀቤላ ሄልማታ ማለት ነው። ውሽማዬ ማለት ነው። እነሱ ተመካክሮ ምን ብሎ እንግዲህ አብርሽና ሩታ ለመለያየት ማያደርጉት ነገር የለም፣ ማይሰሩት ነገር የለም። በጣም በጣም ከባድ ነገር እየሰሩ ነው ማለት ነው። በሶስት አንዳቸው እንኳን አንዱ እንኳን የሚሸነፍ የለም ማለት ነው። እንደዚ አይነት ነገር ነው። ጥሩ አይደለም። አሁን ስውነትም ለመለያየት ይደርሳሉ ብሎ የሚመክር ሰው ማንም አንድ ሰው የለም ሁሉም እንዳለ ጭጩት ናቸው ጫጩት ታውቃላችሁ? ጫጩት እንጭጭ እንጭጭ እንደወረደ የወረደ የወረዱ ማለት ነው የወረዱ እንዳለ እንጭጮች ማለት ነው እንጭጮች ለቃቃሚዎች እና እነዚህ ናቸው አሁን ጓደኛ የሚባሉት እውነት እናንተ ምን አስባችሁ ነው ግን እናንተ እንደዚህ እንደዚህ የሚያደርጋችሁ ማለት ነው እንዴ ምን ሆናችሁ ነው ግን እንዴ ልጅቷ ካሁን ልትወርድበት ደርሳለች እንዴ እኔ እኮ በቀን ቀን ነው ቪዲዮን ገብቼ እንድህ ወለደች አልወለደችም ብዬ ማየው ማለት ነው። እናንተ ምን አስባችሁ ነው ለማፍረስ ማሰሩት። ጉድ የማታረጉት ጉድ የለም። ረ ብስሚላ፣ ረ ብስሚላ። የዛሬ ስንዶ እውነት በጣም ነው። ንድድ ንድድ። ቅጥል ያረጋችሁ፣ ቅጥል ንበሉ። ድብን ያርጋችሁ እናንተ፣ ድብን ንበሉ። እሺ፣ እንዲ፣ እንኳንም በአይኑ አየች። አዎ የዛሬ አትሸወዱ። እንኳንም በአይኑ አየች። ከዛ ቤቱን ምን አርጋለች? ምን አርጋው ጠበቀችው፣ አንጥፋ። ምን ብላ አንኳኩቶ ሲበት ሲገባ አብርሽ ደነገጠ። በነገራችን ላይ ማለት ነው፣ በጣም ዛሬ ፊቱ ራሱ ከሰል ነው የመሰለው። ከሰል ከሰል፣ ታቃላችሁ? ከሰል ነው የመሰለው ማለት ነው። ገባ፣ ማሸት ጀመረች፣ መተሻሸች። ምን ነው እንዲህ? እንዴት መጣሽ እንዴት መጣሽ? በዚህ ሶስት ሰዓት ከሀያ ሆነ አላስበሽ ሶስት ሰዓቱ ምን እውነሽ ነው። ለይ ልሸኝሽ እኔ ደክሞኛል ሻውሎስ እጅ ልተኛ ነው እና ሻውል ውሰድ ና አብረን እንተኛለን። አብረን ድፍረቷ ደግሞ ሻውል ውሰድ አብረን እንተኛለን። ከፈለግ አንተ በዛ በኩል እኔ በዚያ በኩል በመሀላችን ትራስ ይቀመጣል። አንተም እንዳትነካኝ እኔም እንዳነካ እንተኛለን። ከዛ እሱ ጌታን በፍጹም አይሆንም፣ ጌታን በፍጹም አይሆንም። እኔ ሄዳለሁ አንቺ ከፈለሽተኝ ከኚ እኔ ሄዳለሁ። ወይም ደግሞ ሌላ ሩም አለ ሂጅና፣ ዛደሪ አላት። ሌላ ሩም አለ ሂጅና። አይ እኔ እዚህ ነው የምንተኛው። ሴት ልጅ ነኝ። ከዚህ በኋላ አልወጣ አልወጣ። ለማታ ምን አስበሽ ነው ይላታል። አለ እኔ ምንም ነገር ያሰብኩ ነገር የለም። እና እኔ የትም አልሄድም፣ የትም አልወጣም። እዚህ ነው ማድረው። እራት በልተን ተጫውተን፣ ምን ብለን ምን እንላለን። ከዛ አብረን እንተኛለን፣ አብረን እናድራለን። እዚህ የትም አልሄድም ምን ነው ምን ሆነሃል ደክሞኛል ለረት የበላ ሸን መታት ትጫወች ብኝላት አለ እኔ ምንም ምንም በቃ ሻውል ውሰድና ራት በልታ ዶኖርማን ሆነ እንተኛለን እንዴ አንቺ ቆየን የምልሽ ማለት ነው እኔ ስልሽ ስልሽ ስልሽ ማሰሚ ያንቺ ሴትዮ ማለት ነው እንዴ እንዴ እኔ እኮ ምነካሽ እንጂ ያንቺ ማላቀላቂ እኮ አሉ በነገራችን ላይ የአንቺ ውሽማዎች አላቀላቂዎች አሉ አሁን እነሱን እያየሽ ተበላሽተሻል ማለት ነው እንዴ ጭራሽ አበዛሽው እኮ እንዴ አብርሽ ዛሬ እውነት ጎበዝ ጀግና ጎበዝ ጎበዝ ጎበዝ ጎበዝ እሱን ልብ ለመፈተሽ እሱን ለማድረግ ምን እንደሚል እውነትም ልቡ ይጓጓል ልቡን ወደ እሱ ይሄዳል ብሎ እንግዲህ ይሄን ነገር የሰሩት ነገር ነው ማለት ነው አብርሽ እንግዲህ እውነትም ይሄን ነገር ያረጋል ወይ ሳይረገው ብሎ ያሰቡ ነበረ ግን አልহামዱሊላ አብርሽ አሸነፈ ማለት ነው እናንተ ግን ተሸንፋችኋል እናንተ ሶስቶች ማለት ነው። ሶስት ስልሳ ስድስት እናንተ ስልሳ ስድስት ናችሁ። ሶስቱ ስልሳ ስድስት አሁን የመጣ ዘመናዊ ስልሳ ስድስት ሶስታችሁ። አዎ የሴጣን ሙሽራ እናንተ ማለት ነው። ቆይ እናንተ አንድ ሰው ጥሩ ሲሆን፣ ሰው ሲታረቅ፣ ባልና ሚስት በቃ ደህና በደህና ነገር አሁን ደህና ሆኖ ኖርማል ሆኖ በቃ ሁሉም ነገር አራግፎቶ ሲዋደዱ ም ሲሉ እናንተ አትወዱማ እንደ ጠላትና እንደ እንትን በቃ መጣችሁ ጥልቅ ትላላችሁ እንዴ ምን አስባችሁ ነው በዚህ በፊት ያረጋችሁ ትዛይላችሁ ይሄ ነገር ስንት ቦታ እንደደረሰ በፊት የቀርድ ቀርድ ነው ብላችሁ እየሰራችሁ ስራ ማለት ነው የትና የት እንደደረሰ ና ስንት ቦታ እንደሄደ አታቁም? ትንሽ እሺ ያ አብርሽ አታስቡለትም ሩታ የሩታ አታስቡላትም የሚወለደው ልጅ ሳታስቡለትም ያላባት ልጁ ሲያድግ ባልና ሚስት እንደዚህ ሲሆኑ በእናንተ ምክንያት እናንተ እንዲት ታረጉ እና ሄዳችሁ ክፍል ክፍላችሁ ባልባላችሁ ወንዳችሁ ሚስት ሚስታችሁን ይዛችሁ ትተኛላችሁ። አቶ ውሽማዬ ሄልማትን ባልዋን ይዛ ትተኛለች። እ እነሱስ እናንተ ወደ ላይ አድርጋችሁ እንደዚህ አድርጋችሁ ምን ጥቅም ታገኛላችሁ? ምንስ ታጥ ታገኛላችሁ? እንዶ ሄልማታማ አሁንማ እንዶ በቃ ምትሆንበት አጣች። ወይኔ ወይኔ፣ ጉንጩ ጉንጩ ስስሙ እናንተ ናፍቃሀኛ ደሞ እንዴ ሩታ፣ እዛ ቀን ስላላት አንቺም፣ ዛሬ እሱ ናፈቃ እንዲ ሆነሽ እዛ ቀን ሩታ ናፍቀሽ ነው ኖ ለማየት ላይ ፈልጌን፣ ልጅም ላይ ፈልጌን፣ ላይሽ ፈልጌን። እሱ መምቱ ነው ሚስቱ ናት ሁናት ቢሉም ችግር የለውም ብትልም ችግር የለውም። አንቺ ውሽማዬ ምን ስለሆንሽ ነው ናፍቃሀኛ ደሞ ብለሽ ምስሙ ማለት ነው? እንዲሁ ምስሙ ቻፕስቲክሽ፣ ሽ ቻፕስቲክ ምትለቃ ልቄው እኔ እኮ ምን አስበሽ ነው ምን አስበሽ ነው፣ ሲቀስ ብየረገብ ይልጠይቅሽ አሁንስ። አረ ተይ ደሜ ናታፊኝ ተይ፣ ልማታ ተይ፣ ግን ተይ። እረፊ ስትባይ እየጨመርሻት እጂ ሩታ፣ አስቢላት ተይ ግን፣ አስቢላት። እውነት እች ባለ ሁለት ሰው ናት፣ ተይ አስቢላት። ጥሩ አይደለም እንደዚህ አይነት ነገር መርሰጥ። ተሻለች ተህይወቴ ውጪ ብላሻለች። እንግዲህ ተትናንትና ቪዲዮ ሰርታችሁ ነበረ ውጪ ተህይወቴ አንቺ ምንም ልትመክሪኝ አንፈልግ፣ እኔ አንቺ ምንም ነገር ልትመክሪኝ አንፈልግም። የምንፈልገው ነገር ራሴ በራሴ ራሳችን ተመካክረን እናረጋለን። አንቺ ልታስታሪቅኝ ልትመክረኝም አንቺ ልትገቢበት በውስጣችን እኔ አልፈልግም። ህይወቴ በዚህ በፊትም በጥብጠሽኛል፣ አሁንም ደግሞ ቁሚልኝ ብየች ነበረ፣ ግን መቆም አንቻሽም፣ አልቆሚልኝም። እኔ ከእንግዲህ አንቺ ሁለታችሁም እንደፈለጋችሁ ጨፍሩበት፣ እንግዲህ እንደፈለጋችሁ ሁኑ ብላ ትታሂዳ ነበረ። ትናንትና ማለት ነው ቪዲዮን ተሰርተው ማለት ነው። ያንን የሰማችሁ ያንን እያያችሁ ምን ብለሽ ነው አንቺ? ሴት የሌለችበት ቤት ወንድ ልጅ የተከራየው ቤት ገብተሽ እንትንት እንዴ? አብሮሽ እኮ ቢጠፈጥፍሽ ቢደበድብሽ መምቱ ነው። አዎ መምቱ ነው። ባለትዳር መሆኑ ሁሉም ሰው ያውቃል። ሚስቱ እርጉዙ እንደሆነች ሁሉም ሰው ያውቃል። አንቺ ውሽማ እንደሆንሽ ሁሉም ሰው ያውቃል። አሁን የፈለገ ነገር ቢያደርግሽ፣ በቃ የፈለገ ነገር ቢያደርግሽ መምቱ ነው። ምክንያቱም የተዘጋ ቤት ቁርፍ ሰርቀሽ አምጥተሽ ከፍተሽ ነው የገባሽው እንደምን አስባ ነው እቺ ልጅ እንደውም እንደውም የሚገርፋት አጣች እኮ። አጥር አድርጎ ቅፍ አድርጎ የሆነ ስር አድርጎ ማለት ነው ሚገርፋትና ነው። ምንድን ነው የሚባለው? በዶቤ እግር እግሯ የሚላት እኮ ጠፋ። እንደምን አስባ ነው በእውነት። ትንሽ አይከብድሽም እንዴ? እኔ እንደው ሳይ ሳይ እንደው ቪዲዮን እስከ መጨረሻ ነው ያየሁት። እንደው በቃ ታውቃላችሁ እንዴ? አረ ምን እንደዚህ አይነት ብራን ካለ እንዴ? እና ቤተሰብ አሁን እነሱ ብራንክ ነው ያደረጉት፣ የአብርሃም ማለት ነው። ሶስቱም ተመካከሩ፣ ሶስቱ ተመካከሩ፣ ምንድን ነው ተመካከሩ በሉ ማለት ነው። ቁርስ ሰርቆ አመጡና ካሜራ ደብቆ አስቀመጡና እስቲ አብርሽ ልቡ ተሄድ ማታ ጋር ይንሰፈሰፋል ይንገበገባል፣ ወይስ ደግሞ ምን እንደሚል ና አብርሽ፣ እንግዲህ ምን እንደሚል ሽንትም ካመለጠው ሽንት ቤት ሊሄድም እንዳሰጭ አሏት። እየተመካከሩ ማለት ነው። ብራንክ ነው ያደረጉት። አሁን እኔ ልንገራችሁ መጨረሻ ላይ ማለት ነው፣ እኔም ሰፕራይዝ ላርጋችሁ ማለት ነው። ከዛ ልክ አብሬሽ ሲገባ አንቺ እንትን ብያሏት። የፈሩ ነው በነገረች ላይ የሰሩት ቪዲዮን ማለት ነው። እሷ ግን አትፈራም። አይነ ደረቅ ናት። እውነት አይነ ደረቅ ወንዶች ናቸው። እንደው እስቲ ዛሬ አብርሽ ምን እንደሚወጣውና ምን እንደሚሆን እናያዋለን ያሉን ማለት ነው። ሚሆኑበት የሚሆኑበት አጥ እውነት እነሱም እንደው እናንተ ባለትዳር አይደላችሁ? ምን እንዲያደረጋችኋ ትንሽ አይከብዳችሁም? ግን እንዴ ተስንቴ ነው እናንተ እንደዚህ እያደረጓቸው እነዚህ ልጆች ማለት ነው አብረው ሊኖሩ ሊቀጥሉ እኮ በቃ ምንም የፍቅር ጣዕም እኮ አላወቁትም፣ ምን እንደሆነ ምን ይጣፍጥ አይጣፍጥ፣ ጨው ኑሮ አይኑሮ፣ ስኳር ኑሮ አይኑሮ፣ ምንም ሳያውቁት እኮ በቃ ይኸው ልጁ ሊወለድ ነው። ምንም ነገር ምንም ምንም ነገር በቃ ወይ ወይ ወይ! እንደዚህ አይነት ትዳር እንደ ታፍንጫ ይውጣ። ምን ነው ቅርቅር ቢልስ? ኧረ እናንተስ እንደው እንደያዛችሁት እንደው ስልሳ ስድስት ስልሳ ስድስት እናንተ ሶስት ስልሳ ስድስት አው ስልሳ ስድስት ሲያንሳችሁ፣ ገና ማለት ነው እንዴ! ምን አይነት ሰው ናቸው? ልጁ መጣ ወላሂ። አብረሽ ከፍቶ ሲገባ ደነገጠ፣ በጣም ነው የደነገጠው። አንደኛ ቁልፍ ኬታ ምጥታ ከፈተች፣ ሁለተኛ ደግሞ ሩታ ቀጥሯታል። ሩታ ልትመጣ ቀጥሯታል። ልንገራችሁ ማለት ነው። ከዛ ጨነቀው። ሂጂ ውጪ ሲላት እንቢያለችው፣ ሂጂ ውጪ ሲላት እንቢያለችው ከዛ በናች ሰው አለ። እሱን ደግሞ ደግሞ ይፈራን መሰለኝ ሩታ ትመጣለች ብሎ ለማለት እንግዳ ሰው ይመጣል አይላትም። እሱ ራሱ ማለት ነው የሆነ ነገር ድት እንዴ፣ ሚስቴ ልትመጣ ነው ሩታ ቤቷ ልትመጣ ነው። ሄጂ ሌላ ነገር ይመስላታል ካየች ከዚህ ጋር ካየችች ሌላ ነገር ይመስላታል። እና ሄጂ አንቺ ሩታ ልትመጣ ነው አይለ እንግዳ ሰው ሊመጣ ነው፣ እንግዳ ቀጥሬ ያለው እንግዳ ሊመጣ ነው አይላትም፣ እንዴ ከዛ ሊሄ ሲነሳ በግድ ታስቀምጠዋለች። በእናትሽ ተይኝ እንደዚህ አይነት ነገራት ሲል፣ ታሸዋለች፣ እጁን ትነቀዋለች፣ ምን ትነዋለች። አይ በእናትሽ ብሎ የለመናት ነው። በእውነት በነገራችን ላይ ዛሬ ማለት ነው ጎበዝ ነው፣ አንተ ሸነፈም ዛሬ ማለት ነው ጀግና ማለት ነው። እነሱ ግን ምን እንደሚል ለመለያየት አሁን እሱ ወይ አሁን ወይ ፍቅር ይዞት ወይ እንትን ብሎ ማለት ነው። አወድሻለሁ አሁ ዛሬ ተነጋደሪ ችግር የለም። ማታ እሸኝሻለሁ፣ ጠዋት እሸኝሻለሁ ሊለ ብሏት ከሩታ ጋር ለመለያየት ነበር የፈለጉት ማለት ነው እነሱ ማለት ነው። ግን አልሞላላቸውም። እሱ ማወቀ። ጎበዝ ጎበዝ። እውነት ደክሞት ነው። ደግሞ ልጁ እየመጣው ማለት ነው። ደክሞት ድክም ብሎት ነው የመጣው። እንዴት ሰው ሰው እንደዚህ አይነት ሰው ብራንክ ያደርጋል? ከዛ በእናትህ እኔ ምንም አልልህም። በቃ እሱ ልሸኝሽ ነው የሚላት፣ ልሸኝሽ ታይ ሶስት ሰዓት ተኩል ሆኗል። ልሸኝሽ ሻወር ሳልወስድ በፊት ሸኝችሽ ቅምጫኔ ደክሞኛል፣ ልተኛ ነው። ልሸኝሽ በመኪና ያላት ነው። አልሄድም እዚህ ላድር ነው አልሄድም አለችው። እንደዚህ ቁጭ እያለች ማን ይምጣ፣ ሩታ፣ ሩታ ስንመጣ አብሪ፣ ሽንቱ ለቃቀው ሽንቱ መጣበት፣ ጸጉሩን ይዘው በቃ ሚሆነው ሚሆነውን አጣ እላቸዋለሁ። እሷ ራሱ ደነገጠች። አዎ እሷ ራሱ ደነገጠች። ሄልማታ ማለት ነው። ከዛ ምንምንምን ብሎ ወደ ኋላ ሊመልሳት ሲል እንደ ክፋታው እንዲ ምን ያሰራ ነገር አለ ብላ ስትከፍት ሄልማታ አለች። የተፈጠረው ነገር እላቸዋለሁ እና ቤተሰብ እውነት የዛሬ ብራንክ የተባለው ብራንክ አብርሽ የተደረገው በጣም የሚገርም የሚገርም ነው፣ እላችኋለሁ እናንተም ላይክ፣ ሼር ያደረጋችሁ አበረታቱን። እንግዲህ በሌላ ደግሞ በአዲስ ቪዲዮ እስከ ስንመጣ ድረስ መልካም ጊዜ መልካም ቀን ይውላችሁ። ባይ ባይ።